ሰላምና ጤና በያላችሁበት ይድረሳችሁ እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬው ፕሮግራማችን ላይ እናነሳለን። በርካታ ያሉ ጉዳዮች ይነሳሉ። እነሱን ጉዳዮች እየዳሰስን ነው ቆይታን ከእናንተ ጋር የምናደርገው ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማድረግ ይሆናል። በዛሬው ፕሮግራማችን ከትላንትናው የኢትዮጵያ ብሔራዊ ቡድን ጋር በተያዘ አንዳንድ መረጃዎች እየወጡ ይገኛሉ፣ እነሱን እናነሳለን። ዛሬ ተጠባቂ ጨዋታዎች ይደረጋሉ። በተለይ በኮሜቦል በላቲን አሜሪካ የሚጠበቁ የዓለም ዋንጫ ማጣሪያ ጨዋታዎች ያሉ ብራዚል ከአርጀንቲና ጋር ጨዋታን ታደርጋለች። እነሱንም የጨዋታ ጥቆማዎች እናነሳለን። ትልልቅ እንግዲህ የአውሮፓ ክለቦችን የተመለከቱ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ እነሱንም የምንዳሰስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ፏአድባሩ ፕሮግራሙን እየመራው ከእናንተ ጋር ቆያለው። ከመሸጋገሪያ በኋላም በድጋሚ ተመልሰን የምንመጣ ይሆናል። ከሀገር ውስጥ ጉዳዮቻችን ነው የዛሬም ፕሮግራማችንን የምንጀምረው በቻይና ናንጂንግ ድል ያስመዘገበው የኢትዮጵያ አትሌቲክስ ልኡካን ቡድን አቀባበል ተደርጎልታል። በቻይና ናንጂንግ የተሳተፈውና ና ድል ያስመዘገበው የኢትዮጵያ አትሌቲክስ ልኡካን ቡድን ዛሬ ጠዋት አዲስ አበባ ገብተዋል። ልኡካን ቡድኑ ቦሌ ዓለም አቀፍ አውሮፕላን ማረፊያም ሲደርሱ አቀባበል ተደርጎላቸዋል። የስፖርትና የባህል ሚኒስትር፣ የኦሎምፒክ ኮሚቴ፣ የኢትዮጵያ አትሌቲክስ ፌዴሬሽን፣ የኢትዮጵያ ኦሎምፒክ ኮሚቴ አመራሮች እንዲሁም ጥሪ የተደረገላቸው ልዑካን አባላት እንግዲህ በተገኙበት አቀባበል ማድረጋቸውን ነው የኢትዮጵያ አትሌቲክስ ፌዴሬሽን መረጃ የሚያመለክተው። በውድድሩ ላይ ሁለት ወርቅና ሶስት የብር ሜዳሊያዎችን በአጠቃላይ አምስት ሜዳሊያዎችን አስመዝግቦ ከዓለም ሁለተኛ ከአፍሪካ አንደኛ ሆኖ ያጠናቀቀው ብሔራዊ ቡድናችን ጠዋት ላይ ሲገባ ደማቅ አቀባበል ተደረገለት ነው መረጃዎች የሚያሳዩት። ሌላኛው መረጃችን የሚሆነው አሰልጣኝ መሳይ ተፈሪ ጅቡቲን ከረቱበት ጨዋታ በኋላ ሀሳባቸውን ሰጥተዋል። የኢትዮጵያ ብሔራዊ ቡድን የጅቡቲ አቻውን ግማሽ ደርዘን ግቦችን አስቆጥሮ ካሸነፈበት ጨዋታ በኋላ አሰልጣኝ መሳይ ተፈሪ እንግዲህ ሀሳባቸውን ሰጥተዋል። አሰልጣኙ በመግለጫቸውም እንደገለጹት በግብፁ ጨዋታ ከነበሩ ክፍተቶቻችን ላይ በመስራት ለጨዋታው መቅረባቸውን ይገልጻሉ። አሰልጣኙ በጨዋታው ማሸነፋቸው ያለውን ትርጉም ይገልጹታል። አቅሞች አሉ። እነዛን አቅሞች ይዞ እንግዲህ ጊዜ ይፈልጋል። የተለያዩ ነገሮችንም እያየን እያስተካከለን እያረምን የምንሄደው ብዙ ትርጉም አለው ለኔም ለልጆችም ትልቅ ለአጠቃላይ ለስፖርት ቤተሰቡ ሞራል ነው የሚሆነው። አሰልጣኝ መሳይ ከግብ ጠባቂው አቡበከር ኑራ እስከ ፊት አጥቂው አቡበከር ናስር ድረስ ሁሉም ተጫዋቾች በጨዋታው ላይ የነበራቸው የሜዳ ላይ እንቅስቃሴ እንዳስደሰታቸውን የገለጹት የኢትዮጵያ ብሔራዊ ቡድን የምድቡን ሰባተኛ መርሃ ግብር በመጪው ነሐሴ 26 2017 ካይሮ ላይ ከግብፅ ብሔራዊ ቡድን ጋር ጨዋታቸውን ያደርጋሉ። ቀጣይ ጨዋታዎችን አስመልክቶም በሰጡት ሀሳብ ሰፊ የዝግጅት ጊዜና የአቋም መለኪያ ጨዋታዎችን በማድረግ ለጨዋታዎች እንግዲህ ለመቅረብም እንደሚጥሩ ጭምር ነው የተናገሩት። አንዱ ችግራችን ወደዚህ ጨዋታዎች ስንመጣ ጨዋታዎችን ሳናደርግ ነው የመጣ ነው። በደንብ ራሳችንን ሳንፈተሽ ነው የገባ ነው። ክፍተቶቻችንን ማየት አልቻልንም። አሁን ከባለፈው ጨዋታ አርመን ለመምጣትም ጥረት አድርገናል። ስለዚህ በሚኖረን ጊዜ ውስጥም ቀደም ብሎ ዝግጅት ማድረግ ክረምት ላይ ስለሚሆን ደግሞ በቂ ዝግጅቶችን አብሮ እንግዲህ አንድ ላይ መስራት፣ የአቋም መለኪያ ጨዋታዎችን ስናደርግ በደንብ የተዋሃደና በመከላከሉም በማጥቃቱም ጠንካራ የሆነ ቡድን ይዘን መቅረብ እንችላለን። በምድቡ ካደረግናቸው ስድስት ጨዋታዎች አንድ አሸንፈው ሶስት አቻ ተለያይቶ በሁለቱ የተረታው የኢትዮጵያ ብሔራዊ ቡድን በስድስት ነጥቦች አራተኛ ደረጃ ላይ ተቀምጧል። ከሁለት ዓመታት በኋላ ወደ ብሔራዊ ቡድኑ ተመልሶ ሶስት ግቦችን ያስቆጠረው አቡበከር ናስርም እንዲሁ ሀሳቡን ሰጥቷል። የኢትዮጵያ ብሔራዊ ቡድን የፊት መስመር ተጫዋቹ አቡበከር ናስር ከሁለት ዓመት በኋላ ወደ ብሔራዊ ቡድን ተመልሶ ባደረገው ጨዋታ ሶስት ግቦችን በማስቆጠር ሃትሪክ ሰርቷል። ተጫዋቹ ከጨዋታው በኋላ በሰጠው አስተያየትም ወደፊት በርትቼ በመስራት ከዚህ ቀደም የነበረኝን ጠንካራ ጎን ማሳደግና ከቡድን አጋሮቼ ጋርም የተሻለ ውጤት ለማስገኘትም እጥራለሁ ብለዋል። በ2026 የዓለም ዋንጫ ማጣሪያ ትላንትና ምሽት ጅቡቲ ብሔራዊ ቡድን ጋር የተጫወቱት ዋሊያዎቹ 6 ለ1 በሆነ ሰፊ ውጤት አሸንፈዋል። አቡበከር ናሰር እና በረከት ደስታ ደግሞ እያንዳንዳቸው ሶስት ግቦችን ማስቆጠር የቻሉ ናቸው። አቡበከር ናሰር ከጨዋታው በኋላ በሰጡ አስተያየትም ረጅም ጊዜ በኋላ ለእኔ ግብ ማስቆጠሬ ትልቅ ደስታ ነው የተሰማኝ ብሏል። ውጤቱ ያስፈልገን ነበር። ወደ ጨዋታው ተመልሼ ግብ ማስቆጠር መቻሌ ወደፊት ጠንክሬ እንደሰራም ጥሩ መነሳሻ ሆኖኛል፣ ሲልም ነው የተናገረው። ከረጅም ጊዜ በኋላ እድሉን በመስጠት ወደ ብሔራዊ ቡድን እንዲመለሱ ያደረጉትን አሰልጣኝ መሳይ ተፈሪንም እንዲሁ ያመሰግናል። በብሔራዊ ቡድኑ ውጤት ማጣት ጋር ተያይዞ እየተነሱ ያሉ ትችቶችን በተመለከተም በሰጡ አስተያየት በሚዲያም ሆነ በህብረተሰቡ እንደ ማንኛውም ሰው መተቸት አለብን፣ አግባብነት ያላቸው አስተማሪ ትችቶችን እንቀበላለን ብሏል። ነገር ግን ከልክ ያለፉና ግለሰብ ተኮር የሆኑ ትችቶች ከጥቅም ይልቅ ጉዳት ስላላቸው እስከ ቤተሰቦቻቸው ድረስ ከባድ ተጽዕኖ ስለሚፈጥሩ ሕዝቡ ሊረዳን ይገባል በማለት ነው አቡ በከር ናስር ሐሳቡን የሰጠው ዛሬም እንግዲህ ጨዋታዎች ቀጥለው እንደሚደረጉ ይታወቃል። በአፍሪካ የዓለም ዋንጫ ማጣሪያ ጨዋታዎች አንጎላ ከኬፕ ቨርድ፣ ቤኒን ከደቡብ አፍሪካ፣ ናይጄሪያ ከዚምባብዌ፣ ሩዋንዳ ከሌሴቶ፣ ዩጋንዳ ከጊኒ፣ ቦትስዋና ከሶማሊያ፣ ብሩንዲ ከሲሸልስ፣ ካሜሮን ከሊቢያ ግብፅ ከሴራሊዮን፣ ሱዳን ከደቡብ ሱዳን፣ አልጄሪያ ከሞዛምቢክ፣ ኮሞሮስ ከቻድ፣ ሞሪታንያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሴኔጋል ከቶጎ እና ሞሮኮ ከታንዜኒያ ጋር ዛሬ የሚደረጉ መርሃ ግብሮች ናቸው። በአውሮፓም የዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ። ሞልዶቫ ከኢስቶኒያ፣ ጂብራልተር ከቼክ ሪፐብሊክ፣ እስራኤል ከኖርዌይ፣ ሞንቴኔግሮ ከፋሮ አይስላንድ፣ ሰሜን መሴዶኒያ ከዌልስ የጨዋታቸውን ያደርጋሉ። በደቡብ አሜሪካ የዓለም ዋንጫ ማጣሪያ ጨዋታዎች ዛሬ ተጠባቂ ጨዋታዎች ናቸው የሚደረጉት። አምስት ሰዓት ሲል ቦሊቪያ እና ዩራጓይ ጨዋታቸውን ያደርጋሉ። ለሊት 8 ሰዓት ላይ አርጀንቲና ከብራዚል ጋር የሚያደርጉት ጨዋታ ይጠበቃል። እንዲሁ ሌላኛውም በተመሳሳይ ለሊት 8 ሰዓት ሲል ቺሊ ከኢኳዶር፣ ኮሎምቢያ ከፓራጓይ፣ ቬንዙዌላ ደግሞ ከፔሩ ጋር እነዚህ ተጠባቂ የላቲን አሜሪካ የኮሜቦል እንግዲህ ዛሬ የሚደረጉ እጅግ በጣም ወሳኝ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። የአርጀንቲናው ጨዋታ የፍጻሜ ነው ብለዋል ማርኮኔሆስ። የብራዚል ብሔራዊ ቡድን የተከላካይ ስፍራ ተጫዋች የሆነው ማርኮኔሆስ ዛሬ ሌሊት የአርጀንቲና ጨዋታ እንደ ፍጻሜ እንደሚመለከተው ነው የገለጸው። የብራዚልና አርጀንቲና ጨዋታ የወዳጅነት ወይም የዓለም ዋንጫ ማጣሪያ ጨዋታ ብቻ አይሆንም ሲል ማርኮኔሆስ ይናገራል። ተጫዋቹ አክሎም ሁልጊዜም ጨዋታው እንደ ፍጻሜ ነው፣ ለእኛ ትልቅ ጨዋታ ነው ያለ ሲሆን እነሱን የምናሸነፍበት ጊዜ አሁን ነው ሲልም ነው የተናገረው ብራዚላዊ ማርኮኔሆስ። ራፊኒሃም ስለ ባሎን ዶር ይናገራል። እኔ በአሁኑ ሰዓት የግል ሽልማቶች ላይ ትኩረት አላደርግም። ዋና አላማዬ በዚህ ዓመት ሁሉንም ዋንጫዎች ማሸነፍ ነው። ባሎን ዶር ትኩረቴን እንዲሰበውም አላደርግም ሲል ነው ራፊኒሃ የተናገረው። የአርጀንቲና ብሔራዊ ቡድን አሰልጣኝ የሆነው ሊዮኔል ስካሎኒ ሲናገርም ለሚን የማል በአሁኑ ሰዓት የዓለማችን ምርጥ ተጫዋች ነው፣ ቢሆንም ግን እሱን ከሜሲ ጋር ማወዳደር ተገቢ አይደለም ሲልም ነው ሊዮኔል ስካሎኒ ሐሳቡን የተናገረው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ትናንትና እንግሊዝ ባሸነፈችበት ጨዋታ ዴክላን ቫይስ አሲስት ማድረግ ችሏል። ዴክላን ቫይስ ባለፉት ስድስት ጨዋታዎች ሁለት ግቦችን አስቆጥሯል። ሶስት ደግሞ አሲስቶችን አድርጓል። ባለፉት ስድስት ጨዋታዎች ለክለብና ለሀገር እንግዲህ በአጠቃላይ በስድስት ጨዋታዎች አምስት የግብ ተሳትፎችን ማድረግ ችሏል። ዴክላን ቫይስ በዚያ ውድድር አመት ለክለቡና ለሀገሩ በአጠቃላይ 18 የግብ አስተዋጽኦዎችን ነው ማድረግ የቻለው። አርሰናል የኒውካስል ዩናይትዱን አጥቂ አሌክዛንደር ኢሳክን ለማስፈረም ከፍተኛ ጥረት ሊያደርግ እንደሚችል ቻርልስ ዋትስ እየተናገረ ይገኛል። ነገር ግን ቻርልስ ዋትስ የአረቢ ለብዜሹ የፊት መስመር አጥቂ ቤንጃሚን ሸስኮን የማስፈረም እድላቸው ሰፊ ነው ሲል ነው ለከቼንዶ ኦፍሳይድ የተናገረው። አሌክዛንደር ኢሳክ በኒውካስል ጥሩ የውድድር ዘመንን አሳልፏል። በሳምንቱ መጨረሻም እንዲሁ የተለያዩ ጨዋታዎች ላይ በተለይ ደግሞ በካራባው ካፕ የፍጻሜ ጨዋታ ላይ ሲያሸንፉ ደግሞ ጥራቱን በደንብ ማሳየቱን አስታውሷል። የስዊድናዊ ኢንተርናሽናል በሳጥን ውስጥ እንግዲህ ጨራሽ ወይም ደግሞ ጎል አስቆጣሪና ነፍናፊ የሆነ አጥቂ መሆኑ የማይካድ ነው። አሌክዛንደር ኢሳክ በአውሮፓ ውስጥ ላሉ በርካታ ትልልቅ ቡድኖችም ትልቅ ጥራትን የመጨመር አቅም አለው። የአሌክዛንደር ኢሳክ ብቃት ለአርሰናል የዋንጫ ተስፋ ትክክለኛ ጭማሪ የመሆን አቅምም አለው። ነገር ግን ቻርልስ ዋትስ አርሰናሎች በአሌክዛንደር ኢሳክ ጉዳይ ተስፋ የላቸውም ሲል ይናገራል። የአሌክዛንደር ኢሳክ ዝውውር በአርሰናል አጀንዳ ላይ ነው ነገር ግን ቤንጃሚን ሸስኮ እየበለጠ እድል አለው። ስለ አርሰናል የአጥቂ ቅዶች መረጃዎችን የሰጠው ቻርልስ ዋትሲን ነው የሚናገረው። ሚኬል አርቴታ አሌክዛንደር ኢሳክን ማምጣት እንደሚፈልግ አምኗል። ሆኖም ግን በኒውካስል ጠንካራ አቋም ምክንያት ግን ተስፋውን እያሳደገ አይደለም ያለ ሲሆን፣ ቤንጃሚን ሸስኮ ግን ለአርሰናል ለመፈረም እድሉ ከፍተኛ ነው ሲልም ይጽፋል። ቻርልስ ዋት ሲናገር አሌክዛንደር ኢሳክ ጥሩ ነገር ባደረገ ቁጥር ወደ አርሰናል የመዘወር ግምቱ እንደገና ይነሳል። በካራባው ካፕ ፍጻሜ ጨዋታ ላይ ጎል ካስቆጠረ በኋላ አርሰናል አሌክዛንደር ኢሳክን ማስፈረም እንደሚፈልግ በድጋሚ እየተነሳ ነው። ሚኬል አርቴታ በጣም እንደሚያደንቀው እናውቃለን። በዚህም ክረምት እሱን ለማግኘትም እድሉ ካለ ክለቡን ለመሞከርና ለመስራትም እንደሚሞክር እርግጠኛ ነው ብሏል። ኒውካስል ዩናይትድ የቻምፒየንስ ሊግ ቦታን ካጣ በአሌክዛንደር ኢሳክ ገንዘብ የማግኘት እድልም በተመለከተ በሩ ትንሽ ሊከፈትለት ይችላል የሚል ሀሳብ አለ። ነገር ግን ይሄ በጣም የማይመስል ነገር ነው ብዬ ገምታለሁ። አሌክዛንደር ይስሐቅን መሸጥ አያስፈልጋቸውም። እሱ የረጅም ጊዜ ኮንትራት አለው። ምንም እንኳን ስለ ኮንትራት ማራዘሚያ መነጋገር እንደማይፈልግ ቢገለጽም፣ በዚህ ክረምት ግን ሊለቁት አይፈልጉም ከዚህ በፊት ተናግር ያለው እናም አሁንም በዚህ ክረምት አዲስ አጥቂ ከመጣም ቤንጃሚን ሼስኮ የበለጠ አማራጭ ነው ብዬ አስባለሁ። ክለቡ ስሎቬኒያዊውን ኢንተርናሽናል እንግዲህ ለማምጣትም ብዙ መሰረቶችን ጥሏል። አረብ ለብሴሽ በውድድር ዘመኑ መጨረሻ ከኒውካስል በተለየ መልኩ ዝውውሩን ለመፍቀድም ክፍት ይሆናል። ስለዚህም አርሰናል የተሻለው አማራጩ ቤንጃሚን ሼስኮ ነው ሲልም ነው የተናገረው ቻርልስ ዋትስ በዘገባው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ቪክተር ሊንድሎፍ ከውሉ ጋር በተያያዘ በማንቸስተር ዩናይትድ ጥሩ ምቾት ላይ ይገኛሉ ብሏል። በዩናይትድ ቤት ለረጅም ዓመታት ቆይቻለሁ። የምገኘው የዓለማችን ምርጡ ሊግ ላይ ነው ሲልም ነው የተናገረው ሁሉም በተመለከተ ከሚመለከታቸው ሰዎች ጋርም ውይይት አድርጋለሁ ሲል የማንቸስተር ዩናይትዱ ቪክተር ሊንድሎፍ ሀሳቡን ሰጥቷል። ማንቸስተር ዩናይትዶች ቪክተር ኦስሜንን የክረምቱ ከፍተኛ ፈራሚያቸው አድርገው ይመለከቱታል። ማንቸስተር ዩናይትዶች በዚህ ክረምት ቪክተር ኦስሜንን እንዲሁ ለማስፈረም ከተጫዋቹ ጋር በጥብቅ ተያይዘዋል። ስምምነቱ ከተፈጸመ የራስመስ ሆይላንድ በኦልትራፎርድ ቆይታው ሊያበቃ እንደሚችል ተዘግቧል። ዩናይትዶች ከጎል ፊት ለፊትም የሚያደርጉት ተጋድሎ በዚህ የውድድር ዘመን ትልቅ ጉዳይ ነው። በጥር ወር ከአሰልጣኝ ሩበን አሞሪም ጋር የተፈጠረውን አለመግባባት ተከትሎ ማርከስ ራሽፎርድን ለአስተን ቪላ በውሰት ለመስጠትም ደፋር ውሳኔን አድርገዋል። የራሽፎርድ መውጣት የራስመስ ሆይለንድን የቡርኑ ብቸኛው የመሃል አጥቂ ሆኖ እንዲቀርም አድርጎታል። ይህም ደግሞ ወዳልተለመደው የኮቢ ማይኖ ሐሰተኛ ዘጠኝ ቁጥር ቦታ ላይም እስከ መጫወትም ደስ አድርሶታል። አሁን ላይ ቪክተር ኦስሜን ለማንቸስተር ዩናይትድ የማጥቃት ችግርም እንደ መፍትሔ ይቆጠራል። በዚህም ዓመት 26 ዓመቱ የሚይዘው ኮኮብ በ70 ሚሊዮን ዩሮ አካባቢ ይገኛል ተብሎ ይጠበቃል። ይህ ዋጋ የማንቸስተር ዩናይትድ ሊከፍለው ይችላል ሲል የቶክ ስፖርት ባልደረባ የሆነው አሌክስ ክሩክ መረጃውን ያጋራል። አሌክስ ክሩክ ቪክተር ሆስሜን በዚህ ክረምት ወደ ኦልድ ትራፎርድ ለማምጣት በጣም የሚወደድ አጥቂ እንደሆነ ያምናል። ምንም እንኳን በዩናይትድ ከበርካታ ትልቅ አጥቂዎች ጋር ስሙ ቢያያዘም ናፖሊ የዴንማርኩን አጥቂ ወደ ሴሪኤው ለመመለስም ፍላጎት በማሳየቱም ከራስመስ ሆይለንድ ጋር የሚገናኝ የከፊል ልውጥ ስምምነትም ሊኖር ይችላል ብሎ ይናገራል። ክሮክ በቶክ ስፖርት ላይ ሲናገር በክረምቱ የራስመስ ሆይለንድ ነገር በማንቸስተር ይነሳል ብዬ አስባለሁ። ከጣሊያን ክለቦች ፍላጎትም አለ። ኢኒዮስ እና ደግሞ ሩበን አሞሪም የግድ የፊት መስመሩን ወደፊት የሚመራው ራስመስ ወይለንድ እንደሆነ እርግጠኛ አይደሉም። እንደ ናፖሊ ባሉ ክለቦች ፍላጎት አለ። ኦስሜን በተቃራኒው ዩናይትድ ቢመጣ አያስደንቅም፣ ሲልም ነው የተናገረው። እንዲሁም ደግሞ የናይጄሪያ ካፕቴን ዊሊያም ትሮስት ኢኮንግ ስለ ኦስሜን ሲናገርም የቸልሲ ደጋፊ እንደሆነ አውቃለሁ። ነገር ግን ከብዙ ቡድኖች ጋር ንግግሮችን አድርገዋል። ኦስሜን ለእያንዳንዱ ቡድን ይስማማል። ሊቨርፑል በሚቀጥለው ሲዝን አዲስ አጥቂ ማግኘት ይፈልጋሉ። ስለሆነም ለኦስሜን ፍላጎት ካላቸው እናያለን። በሚቀጥለው የውድድር ዘመን ከፕሪምየር ሊግ ውጪ የሚጫወት አይመስለኝም ሲልም ነው የተናገረው ኢኮንግ። በሪያል ቤቲስ እና ማንቸስተር ዩናይትድ ስለ አንቶኒ ጉዳይ ለመነጋገር ቀነቀጠሮ ይዘዋል። ማኑኤል ፔሌግሪኒ ቴክኒካል ተሰጥኦ ካላቸው አጥቂ ተጫዋቾች ምርጡን በማግኘት ጥሩ ስም ያላቸው ሲሆኑ አንቶኒም በሪያል ቤቲስ እየተዝናና እንዲቆይ ማድረጋቸውን ቀጥለዋል። ብራዚላዊው ከማንቸስተር ዩናይትድ በውሰት ከተቀላቀላቸው በኋላ ያሳደረው ተጽዕኖ እንግዲህ ይህንን ቡድን ለቀጣዩ የውድድር ዘመን እሱን ለማቆየትም እንዲንቀሳቀሱ እያደረገ ነው። በየማለዳው ቁርስ ሲበላ ሳየው አንቶኒ ራሞን መመለስ እንግዲህ አልፈለገም እዚህ ሌላ አመትም እቆያለው ይለኛል። የ25 አመቱ ልጅም በሰቪያ ከተማ ምን ያክል ደስተኛ እንደሆነ የተናገሩት የሪያል ቤቲስ ዋና ስራ አስፈጻሚ የሆኑት ራሞን አልካሮን ከሁለቱ ሳምንታት በፊት የተናገሩት ነገር ነበር። ይህንንም አንቶኒ በይፋ ተናግሯል። ራሞን አልካሮን ከዩናይትድ ጋር ስለ አንቶኒ የቀጣይ የውድድር ዘመን የወደፊት ዕጣ ፈንታ መነጋገራቸው ይታወስ ነበር። አሁን ግን የኤቢሲ ዴ ሴቪያ ዘገባ እንደሚያሳየው ከሆነ ሁለቱ ወገኖች ውይይቶችን ለመቀጠል በሚቀጥለው ሳምንት እንደሚገናኙ ታውቋል። በዚህ ስብሰባ የአንቶኒ ወኪሎች ይገኛሉ። ሪያል ቤቲስ አንቶኒን በሌላ የውሰት ውለም ማቆየት ይፈልጋሉ። ነገር ግን ይህንን የውሰት ውለም ለመጨረስ ነገሮች ውስብስብ ይሆናሉ ተብሎ ነው የሚጠበቀው። ሪያል ቤቲስ አንቶኒን አሁን ከሚከፈለው አስር ሚሊየን ዩሮ ዓመታዊ ደሞዝ 1.6 ሚሊዮን ዩሮ ብቻ እየከፈለው ነው። ለማንቸስተር ዩናይትድም ሌላ የውሰት ውል መፍቀድ አደጋ ነው። የአንቶኒ ኮንትራት ሊጠናቀቅ ሁለት አመት ብቻ የሚቀረው ሲሆን አንድ ተጨማሪ አመት በውሰት እንግዲህ ከቆየ ዩናይትድ ከተጫዋቹ ዋጋ ማግኘት አይችልም። አንቶኒ በብራዚል 2026 የዓለም ዋንጫ ቡርን ውስጥ መኖር ይፈልጋል። ተጫዋቹ በቤቲስ ለመቆየትም ራሱን የተሻለ ማሳየት እንደሚችል ያምናሉ። አንቶኒን ማቆየት ለሪያል ቤቲስ ትልቅ ጭማሪ ይሆናል። አንቶኒ ወደ ስፔን ቡድን ከተቀላቀለ ወዲህ እስካሁን ባደረጋቸው 11 ጨዋታዎች አራት ጎሎችንና አራት አሲስቶችን ደግሞ ማድረግ የቻለ ተጫዋች ነው። ማንቸስተር ሲቲን እንመልከት። ፔፕ ጓርዲዮላ በማንቸስተር ሲቲ ይናገራል። ማንቸስተር ዩናይትድ በታሪክ ማማ ላይ የሰቀሉት ሰር አሌክስ ፈርጉሰን ናቸው። ፔፕ ጓርዲዮላ በፈረንጆች 2016 ማንቸስተር ሲቲን ከተቀላቀለ በኋላ እንግዲህ ፔፕ ጓርዲዮላ በሁለቱ ሊጎች ያገኘውን ድል በፕሪሚየር ሊጉ መድገም አይችልም በማለት በርካቶች ይገልጹት ነበር። በቡንደስሊጋና በላሊጋ ፈርጉሰን እንግዲህ ይህንን ሀሳብም እንደሰጡ ይታወሳል። ነገር ግን ጓርዲዮላ የባርሴሎና አሰልጣኝ በነበረበት ወቅትም ማንቸስተር ዩናይትድ ጋር ተገናኝተው እንደነበር ይታወሳል። ፔፕ ጓርዲዮላ በተቀላቀለበት የውድድር ዓመት ሲቲን የፕሪምየር ሊጉ ሶስተኛ ደረጃን ይዞ እንዲያጠናቅቅ ማድረግ ችሏል። ፔፕ በስፔን ቆይታው የአውሮፓ ቻምፒየንስ ሊግን ጨምሮ ትልልቅ ዋንጫዎችንም ከፍ በማድረግ ባርሴሎናን በስፔን ምድር ላይ የካታሎኒያዊ ኩራት አድርጎታል። ከዛም ወደ ጀርመን በማቅናት በባየር ሚኒክም ጋር እንግዲህ የቡንደስሊጋን ዋንጫ ለሶስት ተከታታይ አመታት ማሳካት መቻሉ እናስታውሳለን። በእንግሊዝ ፕሪሚየር ሊግ ደግሞ የሰራውን በርካቶቻችሁ የምታውቁት ነው። አሰልጣኝ ፔፕ ጓርዲዮላ ባለፉት አመታት ከማንቸስተር ሲቲ ጋር የማይቻለውን እንዲቻልም ማድረጉ ይነገራል። እንግዲህ ሲቲዎች እንግዲህ የተለያዩ ዋንጫዎችን ማንሳት ችለባል። ማንቸስተር ናይተሮች በአንድ የውድድር ዓመት የሶስትዮሽ ዋንጫን ማሸነፍ ችለው ነበር። ከዚህ በኋላም የሚያሸነፈው የለም ብለው በርካቶችም ያነሱት ነበር። ፔፕ ግን ሲቲን እየመራ በ2022/23 የውድድር ዓመት ይህንን መጋራት ችሏል። ሲቲዎች ይህም አልበቃ ብሏቸው የፕሪምየር ሊግን ዋንጫ ለተከታታይ አራት ዓመታት በማሳካትም ታሪክን መጋራት ሳይሆን በፕሪምየር ሊጉ ታሪክን ብቸኛ አድርጓቸዋል። ይህ እንግዲህ በስፔናዊ አሰልጣኝ ፔፕ ጓርዲዮላ የተደረገ ነው። ዘ ሲቲዘንስ በመባል የሚታወቁት ሲቲዎች ፔፕ ጓርዲዮላ ከመምጣቱ በፊት በሮቤርቶ ማንሲኒ እና በማኑኤል ፔሌግሪኒ እየተመሩ የሊጉን ዋንጫ ማንሳታቸው የሚታወስ ነው። ባለፉት ሰባት የውድድር ዓመታት ስድስት የፕሪምየር ሊግ ዋንጫዎችን አሳክተዋል። ብዙዎች የፔፕ ጓርዲዮላ ስኬት ከረብጣ ገንዘቦች ጋር ሲያያይዙ ይደምጣል። ይህንን መከራከሪያ የማይቀበሉ ሌሎች ወገኖች ደግሞ ባለፉት አራትና አምስት ዓመታት ቼልሲና ሌሎች ቡድኖች እንግዲህ ቢሊየን ፓውንዶችን ቢያውጡም ከስኬት ጋር ግን መገናኘት እንዳልቻሉ በመግለጽ በገንዘብ ላይ የተገኘ ስኬት እንዳልሆነ ይሟገታሉ። የፔፕ ጓርዲዮላ ቡድን የጠንካራ ቡድኖች ትንሿን ድክመት ትልቅ ድክመት አድርጎ አጉልቶ በማውጣት የሚስተካከለው የለም። ማንቸስተር ሲቲዎች በፔፕ ጓርዲዮላ እየተመሩ በርካታ ታሪኮችን በወርቅ ቀለም ጽፈዋል። ተቀናቃኞቻቸውንም በሰፊ የጎል ልዩነት አሸንፈዋል። በዋንጫም ተንበሽብሸዋል። ጓርዲዮላ ወደ ፕሪምየር ሊጉ ሲመጣ ሰር አሌክስ ፈርጉሰን የሰጡት አስቴትንም ፉርሽ አድርጓል። ባለፈው ክረምት ከሊቨርፑል ጋር የተለያዩት አሰልጣኝ የርገን ክሎፕ ፔፕ በዓለማችን ላይ ካሉ አሰልጣኞች አንደኛውና የመጀመሪያው ነው በማለትም ምስክርነታቸውን ለፔፕ ጓርዲዮላ ሰጥተዋል። ፔፕ ጓርዲዮላ በማንቸስተር ከተማ በውሃ ሰማያዊ ቀለምም የማይናወጥ የእግር ኳስ ታሪክን ጽፏል። አርሰናል፣ ሊቨርፑልና ሌሎች የሊግ ክለቦች የፔፕ ጓርዲዮላን ቡድን እንግዲህ ለመደርመስም ብዙ ቢጥሩም ማንቸስተር ሲቲ ግን የማይቀመስና በጣም ከባድ ቡድን እንደሆነ በተደጋጋሚ አሳይተዋል። ነገር ግን ባለፉት አመታት ከሁሉም ክለቦች ፈታኝና ልቀመስ ብሎ የቆየው በአሰልጣኝ ፔፕ ጓርዲዮላ የሚመራው ማንቸስተር ሲቲ በዚህ ውድድር አመት ላለፉት አመታት በነበረበት ከፍታው ላይ መሆን አልቻለም። በተከታታይ አራት አመታት የሊግን ዋንጫ ማንሳት የቻለው ማንቸስተር ሲቲ በዚህ ውድድር አመት ከዋንጫ ፉክክር ርቆ በሊግ ውስጥ ካራተኛ ያለውን ደረጃ ይዞ ለማጠናቀቅም እየተፎካከረ ነው። የ2024-25 የውድድር ዘመን ከመጀመሩ አስቀድሞ ምናልባትም ማንቸስተር ሲቲ በጋርዲዮላ እየተመራ ለተከታታይ አምስተኛ ጊዜ የሊጉን ዋንጫ ሊያነሳ ይችላል የሚሉ ግምቶች ነበሩ። ነገር ግን ግምቶቹ ሁሉ ሳይሰምሩ ቀርተው በጣም የተቸገረበትና በታሪኩ አይቶት የማያውቀው ሽንፈትንም ለማስተናገድ ተገዷል። በውድድር አመቱ በተከታታይ ጨዋታዎችም ቡድኑ ውጤት ማጣቱን ተከትሎ ፔፕ ጓርዲዮላም እንግዲህ በገዛጃቸው እስከ መሟጨር አፍንጫቸውንም ደርሰው እንደነበረ እናስታውሳለን። በዚህ የውድድር ዓመት ሳይጠበቅ ከሁሉም ነገር ጋር ገና በጊዜ እንግዲህ ከውጭ የሆነው ማንቸስተር ሲቲ በሚቀጥለው የውድድር ዘመን በርካታ ታሪኮችን በክለቡ ከሰራው ፔፕ ጓርዲዮላ ጋር በቀደመ ብቃቱ ይመለስ ይሆን የሚለው ጥያቄ በርካቶች የሚጠብቁት ጥያቄ ነው። ዳኒሎ ስለ ፔፕ ጓርዲዮላ ይናገራል። ፔፕ ተጫዋቾቹን በደንብ አድርጎ ያስተምራል። ይሄ በጣም አስፈላጊው ነገር ነው። ሁሉም ተጫዋች ስለ እግር ኳስ በአንድ አይነት መንገድ እንዲያስቡ ያደርጋል ጊዜን ቦታን እንቅስቃሴዎችን እና እንዴት ኳስን መያዝ እንዳለብንም በጥንቃቄ ይነግርናል። ፔፕ ጓርዲዮላ በብዙ መልኩ ቀይሮኛል። ዩኒቨርሲቲ ውስጥ ያለው ያክል ይሰማኝ ነበር። እሱ ያሳየኝ ነገር ደረጄን ከፍ እንዳደርግም አግዞኛል። ከማንቸስተር ሲቲ በፊት እንግዲህ ምንም ነገር እንደማላውቅ ነው ማስታውሰው። ነገር ግን እግር ኳስን ሙሉ በሙሉ በተሳሳተ መንገድ እየተጫወትኩኝ እንደነበር ተገነዘብኩኝ። ጋርዲዮላ ቀደም ብዬ ባገኘው ኖሮ ህይወቴ ቀላል ያደርግልኝ ነበር። ከሱ ስለመጫወት በመቻሌና ኳስን ብዙ በመማሬም በጣም ደስ በእኛን ሲል ነው ዳኒሎ ሀሳቡን የተናገረው። ሮያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ሪያል ማድሪድ ዴን ሆጅሰንን ማስፈረም እንደሚፈልግ ግልጽ ነው። እናም እሱ አሁን ላይ በክለቡ እጅጉን ይወደዳል። በተለይም ተጫዋቹ ባለፉት ቀናት ከስፔን ብሔራዊ ቡድን ጋር ያለው አስደናቂ ብቃትም ሪያል ማድሪድን አስገርሞታል ሲልም የተናገረው ሪያል ማድሪድ እንደምታውቁት የትሬንት አሌክዛንደር አርኖልድን የወደፊት ቆይታ በተመለከተ በሊቨርፑል ይቀጥላል ወይስ ደግሞ ለአዲስ ምዕራፍ ወደ ማድሪድ የሚያደርገው ዝውውር እውን ያደርጋል የሚለው ጉዳይ የብዙዎችን የእግር ኳስ ተመልካቾች ጥያቄ ሆነው ቀጥሏል። ትሬንት አሌክዛንደር አርኖልድ እስካሁን ባለው የሊቨርፑል የኮንትራት እድሳት ጥያቄን አልተቀበለም። በአንጻሩ ለሪያል ማድሪድ ቅርበት አላቸው የሚባሉት ማርካን ጨምሮ በርካታ የስፔን መገናኛ ብዙሃን የትሬንት አሌክዛንደር አርኖልድ የዝውውር ጉዳይ ያለቀለትና በቀጣዩ የውድድር ዓመት ትሬንት አሌክሳንደር አርኖልድ አዲሱ የሪያል ማድሪድ ተጫዋች በመሆን ሳንቲያጎ ቤርናቢዩ እንደሚደርስም በሙሉ እርግጠኝነት በየዕለቱ ዘገባዎችን በማምጣት ላይ ይገኛሉ። እንዲሁም እንደ ፋብሪሲዮ ሮማኖ አይነት ተጫዋቾች ዝውውር ጉዳይ ላይ ላለፉት ዓመታት ብዙ ተአማኒነት ያለው መረጃን ሲያወጡ የምናውቃቸው ጋዜጠኞች ደግሞ የትሬንቲ ወደፊት ቆይታን በሚመለከትም አሁንም ምንም የሚታወቅ ነገር እንደሌለና ሊቨርፑል የተጫዋቹን ውል ለማራዘምም እየሰራ እንደሆነ፣ ሪያል ማድሪድም በተመሳሳይ ተጫዋቹ የግሉ ለማድረግም የራሱን ጥረት በማድረግ ላይ መሆኑንም እየገለጹ ይገኛሉ። ሆኖም ግን አሁን ላይ ከመቼውም ጊዜ በበለጠ የትሬንት አሌክዛንደር አርኖልድ የወደፊት የእግር ኳስ ሕይወትም የት ይሆናል የሚለው ጉዳይ ይበልጥ ግልጽ የሚሆንና በሚታወቅበት ወቅትም የመጣ ይመስላል። ምክንያቱም እንደምታውቁት የውድድር ዓመቱ ወደ መጠናቀቁ እየተቃረበና ቀጣዩ የክረምት ተጫዋቾች የዝውውር መስኮትም ወቅት እየተቃረበ ነው የሚገኘው። እውነትስ ትሬንት አሌክዛንደር አርኖልድ እንደሚባለው ወደ ሪያል ማድሪድ ያመራ ይሆን? በርካቶች የሚጠብቁት ጥያቄ ነው። ሪያል ማድሪድን በተመለከተ ስላላቸው እቅድ ነግረውኛል። እናም ደግሞ እቅዱን አምናለሁ። በሪያል ማድሪድ ቤት ስኬታማ እንደምሆንም እርግጠኛ ነኝ ብሏል። ደግሞ አርዳ ጉሌር ነው ይህንን ሀሳብ እየሰጠም የሚገኘው ተጫዋች። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ልባዊ ምስጋኔን ለእናንተ ለማቅረብ ወዳለው ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በነገው ፕሮግራማችን ሌሎች የርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው ክብሮት